ሰላም እንዴት ናችሁ? የነጅም ኩኪንግ ቤተሰቦች፣ ቤዛ ክፍል ሰባን ድራማ ይዤላችሁ መጥቻለው። ላይክ ሻር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ዛሬ እንግዲህ የቤዛ አክስት እኔ ኩላሊቴን አልታከምም ትላለች። ሉላ በጣም ግራ ገብቷታል። ሉላ ከእህቷ ባልጋ ትደራደራለች እባክን ቤዛ የት ነው ያለችው እህቴ ያለችበትን አንተና ያ ዶክተር ታውቃላችሁ እና ለምንድ ነው የማትነግረኝ ደግሞ እኮ በእኛ ቤት ንብረት እንዳለህም ታውቃለህ ትለዋለች እኔ ጥሩ ሰው ለመሆን ሞክሬያለሁ እና ደግሞ በቃ ብዙ ነገር ሳደርግ እኔን ሁሌ በክፋት ነው የምታየው ቤዛን ልረዳት አልችልም ይላታል። እኔም ልህ ግን ከዶክተሩ ጋር ያለህ ግንኙነትም ምንድን ነው እያለች ሉላ ትጠይቀዋለች። እሱ ሊነግራት አልፈቀደም፣ ምክንያቱም እሱ የዶክተሩ ወንድም ስለሆነ። ሉላም በቃ እኔ እህቴን ነው የምፈልገው ትላለች። የሉላ ጓደኛም ለቤዛ ኩላሊት የምትሸጠዋ ልጅ ሄዶ ያገኛታል። እሷ ስለሆነውም ስላልሆነውም ትነግረዋለች። እና ታዲያ ምንድን ነው የምትፈልገው ትለዋለች። እሱም የቤዛን ባል አግኝቼ ማውራት እፈልጋለሁ ይላታል። እንደዛ ከሆነ ለምን አላገናኛችሁም በማለት ታገናኛቸዋለች። የሉላ የሉላ ጓደኛም የሉላ ልጅ አባት ነኝ እያለ ከዚህ በፊትም መጥቶ ስለመለሱት ዛሬ ደግሞ ሰተት ብሎ ከቤዛ ባል ጋር ወደ ቤታቸው ይገባል። የሎላ አክስት ተናዳ፣ እንዴ ያንን ሁሉ ረስቶት እንዴት ይመጣል ትላለች። እኔ ኩላሊቴን ታምሜያለሁ፣ ግን እናንተን ሳይ ደግሞ በሽታዬ ተባባሰብኝ። እኔ የማንንም ኩላሊት ደግሞ አልፈልግም። እኔ የምፈልገው ልጄ በሰላም እንድትመለስልኝ ነው። ቤዛ ግን የት ሄዳ ነው? ሉላ ሁሌ ስጠይቅሽ ወሬ ትቀይርብኛለች በማለት አክስቷ ትጠይቃታለች። አክስቴ፣ ይቅርታ በማለት ትጀምራለች። የሉላ አክስት ትደነግጣለች። ምን እያልሽኝ ነው? ልጄ ሉላ፣ እባክሽን ንገርኝ በማለት ትለምናታለች። የሆነውን ሁሉ ትነግራታለች። ቤዛ የለችም ታግታለችም፣ ትላታለች። እኔ ምልሽ ያ ዶክተር ይህንን ሁሉ ያደረገው በቃ ንብረታቸውን ለመውረስ ነው ትላታለች። እና ደግሞ እንዴት ታማለች የሚለውን አመናችሁት? ቪዲዮውን የላከልን እኮ እሱ ነው። እነሱ ሆስፒታል እንደሆነም አውቃለሁ ትላለች ሉላ ለአክስቷ። አክስቷም የሆነ ሀሳብ ትነግራታለች። እኔ ምልሽ ግን እኔ አላምንም፣ ሉላን ያልሆነ መርፌ መድኃኒት እየሰጠ ቢሆንስ፣ እንደዛ ያደረጋት ቤዛን ትላታለች። ሉላም እንዴ አክስቴ ምን እያልሽ ነው ትላለች። የቤዛ ወደ ቤት ሲመጣ የሉላን የልጅ አባት ነኝ የሚለውን ነበር ይዞት የመጣው። እሱም ምንም እንዳላወቀ ያወራል። ወደ ውጭ ሆነውም ሲያወሩ ከአክስቷ ጋር ያወራሉ። ስለ ቤዛም ታነሳለች። ቤዛ በማለትም ያንቀዠቅዣዋል። ታውቃታለህ እንዲህ ልጅ ትላለች የሉላ አክስት። እሱም ስለደነገጠ ኧረ አላውቃትም፣ ማናት ደሞ እሷ ይላታል። ሎላም የቤዛን ባል ለምን ይህንን ሰውዬ ይዘህብኝ መጣህ? ከዚህ በፊት የሆነውን ሁሉ ታውቃለህ። እኔ ስለማንም ሕይወት አሁን አይመለከተኝም፣ እህቴን ካለችበት ማውጣት ብቻ ነው ትለዋለች። ያን ማድረግ አልችልም፣ እና ደግሞ የሰው ልጅ ከልቡ ተጸጽቶ ይቅርታ ካለሽ ይቅርታ አድርጌለት። ደግሞ እኮ እሱ በብር አይደራደርም ምናልባት ብዙ ብር እንሰጥሃለን ከተባለ ላክስትሽ ኩላሊቶቹን ሊሰጥሽ ይችላል ይላታል እኔ ተወኝ ሁሉም ነገር እኮ በእጀና ያለው ብሩም ስለዚህ ዞር በሉ ከኛ ህይወት ምንድን ነው የምትፈልጉት ውጡልኝ ከቤት ትላለች የቤዛ ባልም ወንድሙ ጋር በመሄድ ለወንድሙ የሆነውን ሁሉ ይነግረዋል ወንድማማቾቹም በብር አይስማሙም እኔ ልንገርህ፣ አይደለ አባታችንን የገደሉት የነቤዛ አባት ናቸው። ንብረታችን ነው። እዛ ቤት ገብተህም መቅረት መብት አለ። አሁን ግን ስለማንነትም አትናገርም ይለዋል። እኔም ልህ ወንድሜ እስካሁን ድረስ ቤዛን የምትወዳት ይመስለኛል። እስከ አሳልፌ ሰጥቻለሁ አይደለህ? ይህን ሁሉ ነገር አድርገሃል። ስለዚህ አሁን ደግሞ እሷን ስለምፈልጋት መመለስ አለብህ ይለዋል። ይህኛው ዶክተሩ ወንድሙ ያለውን ሊሰማው አልቻለም። ለማንም አሳልፌ አልሰጥም። አባቴን ገለዋል አይደለ? ገና ብዙ ነገር ይከተላቸዋል ይላል። ሁላሊት ልሰጥ ስትደራደር የነበረችዋ በጣም የቤዛን ባል ትለምነዋለች። እባካችሁን ለዛሬ ማደሪያ የለኝም ትላለች። እሱም ከፍ ዝቅ አድርጎ ብር ወሮሮላት ትቷት ይሄዳል። እኔ ምልህ ለምን ሉላን ጠይቀህ የቤት ሰራተኛ አድርገህ አታስገባኝም? ትለዋለች አክስቷ እንዳለች ረሳሽ እንዴ ይላታል። እና ደግሞ እኔ ምን አገባኝ እኔ ብፈቅድስ ሉላ ካልፈቀደች እንዴት ልትስማሙና ልትሰሪ ትቻያለሽ ይላታል እሱ ችግር የለውም ብቻ አንተ ከፈቀድክ ትለዋለች እሱም እኔ አላውቅም ሂጅና ጠይቂያቸው በማለት ዘግቶባት ይሄዳል አክስቷ ሉላን ትጠይቃታለች እኔ የምልሽ እስከ ዛሬ ድረስ ቼክአፕ አድርገሽ ታቂያለሽ ስንት ወርሽ ነው ስለ ጤናሽስ ታውቂያለሽ ወይ ትላታለች። አክስቴ አሁን ያለሁበት ሁኔታ በጣም ነገሮች ሁሉ የተወሳሰቡና የተዘበራረቁ ሆነውብኛል። ስለ ራሴ አንድም ቀን አስቤ አላውቅም። ሁሌ የሚያሳስበኝ የእህቴ ሕይወት ነው ትላታለች። እህቴን ካየኋት እኮ በጣምም ቆየሁ ትላታለች። አክስቷ በጣም ትደነግጣለች። አንቺ ልጅ ምንድን ነው የምታወሪኝ? ከመቼ ጀምሮ ነው ቤዛ ከዚህ ቤት እየጠፋችውም? ትላታለች አሁን የነገርሽ ነገር ግራ ገብቶኛል፣ እስኪ ማሰብ እፈልጋለሁም ትላለች ሉላ አክስቷን። ዶክተሩም ስለተደበደበ ቆይ ያን ያስደበደበኝን የሰፈር ዱርዬ ያሳመፀውን አልለቀውም እያለ ይፎክራል። ወንድሙ ይመክረዋል። እባክን ወንድሜ እንደዚህ አታድርግ፣ በቃ ይሄ ሁሉም ነገር አልፏል። አንተ እኮ እኔንም ከመግደል ወደኋላ አትልም። ጭራሽ ደግሞ አሁን ሚስቴን ሚስቴን ልትገልቢኝ ነው እያለ ዶክተሩን ይከራከረዋል። የዛሬው ክፍል ይህን ይመስል ነበር። ቤዛን ያገኟት ይሆን? እውነቱ ውስጥ የወጣ ይሆን? አብራችሁ ስለቆያችሁ አመሰግናለሁ። መልካም ቀን።